የሳኡድ አረቢያ ሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተገለጸ። በሳኡድ አረቢያ የሞት ፍርድ ተፈርዶባቸው በናጅራኒ እስር ቤት ውስጥ የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረው ከኢደል አረፋ በፊት ፍርዱ ተፈጻሚ እንደሚሆን እንደ ተነገራቸው ቤተሰቦቻቸው ተናገሩ። በእስር ቤት ውስጥ የሞት ቅጣት የተፈጸመባቸውን ጨምሮ አባሰባት ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት አልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ አፋን ኦሮሞ ዘግቧል። ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን ለቢቢሲ የገለጸው ሙለታ ከዚህ በፊት ወንድሜን ጨምሮ ሶስት ሰዎችን ለመግደል ተወስደው ነበር ብለዋል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እየሄደ ነው የተያዘው ያለው ወንድሙ ሙለታ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወስዱ ተናግረዋል። ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያኑ ቀኑን ቁጭ ብሎ ከመጠበቅ ውጭ መች ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸው ተገልጿል። ምንጩ አክሎ እንደገለጸው ከእስር ቤቱ አስተዳደር ውስጥ ሳሂባ ክያ ከምትባል ሰው የሞት ፍርዱን አፈጻጸም በተመለከተ ሚስጢራዊ መረጃ አግኝተዋል። ከሀገሪቱ ንጉስ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢደል አድሃ ወይም አረፋ በፊት እንደሚፈጸምም ያሳያል ብለዋል። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎቻችን ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉ ያሉት የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንን አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናውን እንዳበረታባቸው ለአዲስ ስታንዳርድ ገልጸዋል። ህሙማንን ብቻዬን ነው ሳይ የነበረው አንድ ዶክተር ብቻዬን ስለሆንኩ ቀደም ብለው ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ብለዋል። አሜሪካን ጨምሮ የስምንት ሀገራት ልኡካን በትግራይ የቀድሞ ተዋጊዎችን የተሀድሶ ማሰልጠኛ ማዕከል ጎበኙ። የአውሮፓ ህብረት፣ አሜሪካ፣ የካናዳ፣ እንግሊዝ፣ ጃፓን፣ ስዊድን፣ ፈረንሳይና ዴንማርክ ሀገራት ልኡካን በትግራይ ክልል የቀድሞ ተዋጊዎችን ወደ ህብረተሰቡ የመቀላቀል ተግባርን ለማከናወን በሚል የተቋቋመው የተሀድሶ የስልጠና የሚሰጥባቸውን ማዕከላት መጎብኘታቸው ተገለጸ። ልኡካን ጉብኝት ያካሄዱት በሚያዝያ ወር ስራ በጀመረው አዲብራክ ማሰልጠኛ ተቋም ነው። በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎች መልሶ ማቋቋም ዳይሬክተሬት ዳይሬክተር ሚስተር ባሲል የጉብኝቱ ዓላማ ተዋጊዎቹን መልሶ ወደ ህብረተሰቡ የመቀላቀል ሂደት በምን ደረጃ ላይ እንዳለ ለመታዘብ ነው ብለዋል። በተያዘው ዓመት ሚያዝያ ወር ላይ ስራ የጀመረው የአዲብራ ካምፕ አስተባባሪ የሆኑት አቶ አሳይ ገብረ መድን በየሳምንቱ 200 የሚሆኑ የቀድሞ ተዋጊዎች ስልጠና ወስደው ከካምፑ እንደሚወጡ ገልጸው ማዕከሉ 5000 የሚጠጉ የቀድሞ ተዋጊዎችን ወደ ህብረተሰቡ መቀላቀሉን አስታውቋል። የአፍሪካ ልማት ባንክ በተያዘው አውሮፓውያን ዓመት የኢትዮጵያ ኢኮኖሚ በሰባት በመቶ ያድጋል ብሎ እንደሚጠብቅ ሰሞኑን ባወጣው ሪፖርት ላይ አስታውቋል። ከኢትዮጵያ በተጨማሪ በዚህ ዓመት ኢኮኖሚያቸው በሰባት በመቶ ያድጋል ተብሎ የሚጠበቁት ሴኔጋል፣ ሩዋንዳ ና ኒጀር እንደሆኑ ባንኩ ጠቅሷል። ባንኩ የሰባት በመቶ ኢኮኖሚ እድገት ላይ መድረስ ለድህነት ቅነሳና መዋቅራዊ ሽግግር አስፈላጊ ወሳኝ ምዕራፍ ነው ብሏል። የምስራቅ አፍሪካ ቀጠና በ5.9 በመቶ እድገት ከአህጉሪቱ ቀዳሚነቱን እንደሚይዝ የጠቀሰው ሪፖርቱ፣ ይህም የሚሆነው ኢትዮጵያ፣ ሩዋንዳና ታንዛኒያ ከፍተኛ የኢኮኖሚ እድገት ያስመዘግባሉ ተብሎ ስለሚጠበቅ እንደሆነ ጠቅሰዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በአፍሪካ የአሜሪካ ወታደራዊ እዝን ወይም አፍሪኮም ከአሜሪካው የአውሮፓ ወታደራዊ እዝ ጋር ለማዋድ እያሰበ መሆኑን ሮይተርስ ዘግበዋል። የፔንታገን ባለስልጣናት የአፍሪካ መንግስታት በአፍሪኮም የወደፊት እጣፋንታ ዙሪያ ለአሜሪካ አስተያየታቸውን እንዲያጋሩ መጠየቃቸውንም ዘገባው ጠቅሷል። መቀመጫውን በጀርመኗ ስቱትጋርት ያደረገው አፍሪኮም የተቋቋመው ከ16 ዓመት በፊት ሲሆን በተለይ በአፍሪካ ቀንድና በሳህል አካባቢዎች የጸረ ሽብር ዘመቻዎችን በመምራት ይታወቃል። በደቡብ አፍሪካ የስድስት ዓመት ልጇን የሸጠችው እናት የእድሜ ልክ እስራት ተፈረደባት። በደቡብ አፍሪካ የስድስት ዓመት ልጇን አግታ ሸጣለች የተባለችው እና ከሁለት ግብረ አበሮቿ ጋር የዕድሜ ልክ እስራት ተፈርዶባታል። ኬሊ ስሚዝ የተባለች እናት እንዲሁም የወንድ ጓደኛ የዋኪና ፖሊስና ጓደኛቸው የዕድሜ ልክ እስራት የተበየነው ጆሽሊን ስሚዝ የተባለችው ህፃን በኬፕታውን አቅራቢያ ከሚገኘው ቤቷ ደብዟ ከጠፋ ከአንድ ዓመት በኋላ ነው። የጆሽሊን መጥፋት በደቡብ አፍሪካውያን ዘንድ አነጋጋሪ ቢሆንም እስካሁን አልተገኘችም። የፍርድ ሂደቱ ስድስት ሳምንታትን የወሰደ ቢሆን የበርካታ ደቡብ አፍሪካውያንን ቀልቤ ሳበ። እንዲሁም ምስክሮችና አቃቢያነ ሕግ በርካታ አስደንጋጭ ክስተቶችን ይፋ ያደረጉበት ነው። ዳኛው ናታን ሶስቱን ተከሳሾች ያለምንም ልዩነት የዕድሜ ልክ እስራት ፈርዶባቸዋል።